በደቡብ ኢትዮጵያ ክልል ባስኬቶ ዞን በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል የዞን ማዕከል ከወረዳና ከከተማ አስተዳደር የተውጣጡ ከመቶ በላይ አመራሮች በተለያዩ ዘርፎች የአቅም ግንባታ ሲወስዱ ቆይተዋል። ሰልጣኞቹ ከንድፈ ሀሳብ ባሻገር በብልጽግና ፓርቲ ቅርንጫፍ ጽህፈት ቤቱ መሪነት በዞኑ ላስካ ዙሪያ ወረዳ ሳትሳ መኬሳ ቀበሌ በኩታ ገጠም እርሻ እየለማ የሚገኘውን በቆሎ እርሻ፣ የአርሶ አደሮች ማሰልጠኛ ጣቢያና የማር መንደር እንዲሁም የቱሪስት መዳረሻ ልማቶችን ጎብኝተዋል። የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አለምብርሃን ካሳሁን በግብርና በቱሪዝም በኢንዱስትሪና በማኑፋክቸሪንግ ዘርፎች ስልጠናው ሲሰጥ መቆየቱን ገልጸው የተሻሻሉ ተሞክሮዎችን ወደ ሁሉም መዋቅሮች ለማስፋት የጉብኝቱ መርሃ ግብር መዘጋጀቱን ገልጸዋል። ከአርሶ አደር ማሰልጠኛ ማዕከላት ጀምሮ እስከ አርሶ አደሩ የግል ማሳው ድረስ ያሉ በግብርናው ዘርፍ ላይ የተመዘገቡ ያሉ ውጤቶች ምንድን ናቸው? ጉለቶች ምንድን ናቸው? የሚለውን የፓርቲውን ስልጠና መድረክ ማጠቃለያን በእንደዚህ አይነት መንገድ የምንዳስስ ይሆናል። ሁለተኛው በቱሪዝም ሀብት ልማታችንም ቢሆን ይህ አካባቢ በጣም እምቅ ጸጋ ያለበት አካባቢ ነው። ከዚህ መነሻ ግን ያላለመናቸው በርካታ ጉዳዮች እንደቀሩብን እንረዳለን። ስለዚህ በስልጠናችንም እንዳየነው የሌት ካሜራ አድቫንቴጅ የሚባለውን ስትራቴጂ በደንብ በመጠቀም በደንብ ካለሙ አካባቢዎች ላይ ከኋላ የምንነሳ ሰዎች ልምድ ወስደን ምን ምን ነገሮችን ነው ተጠቅመን ቱሪዝም ላይ መስራት ያለብን የሚለውን የእኛን ፖተንሻል ዛሬ ዞርን የምናይበት ነው የሚሆነው ማለት ነው። በኩታ ገጠም የበቆሎ እርሻ ልማት ዘርፍ የተሰማሩ አርሶ አደሮች መካከልም አርሶ አደር አለሙ አድማሱና አርሶ አደር ልዑል ደፈርሻ እንደገለጹት በኩታ ገጠም የሚለማው 12 ሄክታር ማሳ ከዚህ ቀደም እዳሪ ሆኖ የሚቆይ እንደነበረ ተናግረው አሁን ለማልማት ስንነሳ መንግሥትና የተለያዩ ፕሮጀክቶች ድጋፍ ሲያደርግልን ቆይቷል ሲሉ ተናግረዋል። እርሻውን አርሰን በዚ ላይ ግባቶችን ወስደን እንደዚህ እየሰራን እየተጠቀመን ነበረ ዘንድሮም በልዩነት ድጋፎችን አድርገዋሉ። ብች መቶ አርባና በሌላ ዘሮች ላይ እኛ ሙከረን አድርገን አይተናል። በተለይ እቺ ማሳኮ የሚመርጠው ቢኤች መቶ አርባውን ነው። አስራ ሁለት ሄክታር የሚሆነው ላይ ራሳችን ዛሬ የነበት ሰርቶ ከሆነ ሚሳ ምናምን አዘጋጃለሁ። እነሱን አንድ ቦታ ላይ አበላለሁ። ጉልበቴን እጠቀማለሁ። ነገ አሁን ለሌላው ዳቦ ነገር ያደረገን እየተጠቀመነው ያረሰን ያለ ነው በማህበር ተደራጅተው በማር መንደር ልማት ላይ የተሰማሩ ወጣቶች በበኩላቸው ሀያ ባህላዊ ቀፎዎችን በመስቀል ወደ ስራ ቢገቡም ውጤታማ እንዳልነበሩ አስታውሰው በአስር ዘመናዊ ቀፎዎች በመገልበጣቸውና ከእነዚህም ከእያንዳንዱ ቀፎ እስከ 34 ኪሎ ግራም ማር ማግኘት እንደሚያስችላቸው አብራርተዋል። ባህላዊ ቀፎዎች የገባውን ኒብ መልሰን አምጥተን ቦታው ላይ ገና እንደገና ግልበጣ ተደርጎ በእርግጠኝነት ከአንድ ቀፎ እስከ 30 እስከ 34 ኪሎ ማር እናገኛለን ም መታም አለን በሳሳ ማኬሳ ቀበሌ ከሚገኙ የደን ሽፋኖች ውስጥ በዕለቱ የተጎበኘውን አስራ ስምንት ነጥብ አምስት ሄክታር የሚሸፍነውን ዲንጋልዳ ተራራን ተፈጥሯዊ ይዘት ያላቸው እሴቶችን ጨምሮ የቱሪዝም መዳረሻ ለማድረግም እቅድ መያዙን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤቱ ኃላፊ አቶ አለም ብርሃን ካሳሁን በዚህ ወቅት ገልጸዋል። ይችን ቦታ ቢያንስ ቢያንስ ሰፋ ያለ የሆነ ቤት ዝም ብሎ ቤት ሳይሆን የሆነ ዲዛይን ያለው የሆነ ነገር እናደርግና መናፈሻ ነገር አድርገን ቀለል ባለ ወጪ ሰርተን ይሄ በጣም ደስ የሚል ተፈጥሮ ነው። እንደዚህ አይነት ኤሪያ ላይ ስንሆን የሚመጣልን ሀሳብ በጣም በርካታና ደስ የሚል ነገር ስለሆነ እነዚህ እነዚህ የሚታዩ ዛፎች ላይ ዝም ብለን ስፒከሮችን መስቀል ብንችል፣ አንድ ጥበቃ ህዝቡ የሚከፍለው ሊሆን ይችላል። የሆነ የሆነ የሚያደርግ ነገር ሊኖር ይችላል። ዙሪያውን ብናሳጥር፣ ሰው እዚህ ብናስቀምጥ ክላሲካሎች ምናምን ብለቀቁ የእኛ ወጣት በእርግጠኛነት ከከተማ መጥቶ እዚህ ምዝናና ነው የሚሆን። በጉብኝቱ የተሳተፉ አመራሮች ውስጥ አንዳንዶቹ በሰጡን አስተያየትም በግብርናው ዘርፍ የታየውን ምርታማነት ወደ ሁሉም አርሶአደሮች እንዲሰፋ በማስቻል ዘላቂ እድገትን ለማረጋገጥ የበኩላቸውን ጥረት እንደሚያደርጉ ቃል ገብተዋል። በቱሪዝም ዘርፉም ያሉንን ፀጋዎች በአግባቡ ለይቶ ጥቅም ላይ እንዲውሉ በማድረግ እምርታዊ ለውጥ ማስመዝገብ የሚያስችል አቅም መኖሩንም አረጋግጠዋል።